በኤስቴቫዎ ትወና የታጀበው ሰማያዊ ትርኢት የወደፊቱን ጨዋታውን ሃይላይት ብቻ እያሳየን ያለ ይመስላል። ገና ምን አያችሁ የሚል ፐርፎርማንስ እያሳየን ይገኛል። ስታንፎርድ ብሪጅ ጨርቅ ጥሎ የሚያብድለት ፖቴንሽል ያለው ተጫዋች ከወደ ብራዚል አግኝቷል። ይሄ ተጋነዋለ ውድ አድማጮች፣ ይህን ሁሉ የምንለት ልጅ እኮ ገና እድሜው 18 ካታላኑ የኛ መድረክ ነው የሚሉት ቻምፒየንስ ሊግ ላይ ነው ይሄ ልጅ የገነ ነው። እንደ ነገሩ እኮ ካታላኑ የኤስቴቫኦ አምሳያ ተስፋዎችና የላቲን አሜሪካ የመጪ ዘመን ከዋክብት መዳረሻም ጭምር ነው። ዓለም ያማልን ይበልጥ ሲጠብቅ አይኖች ተገደው ግን ኤስቴቫኦ ላይ አርፈዋል። ትላንት በተለይ 55ኛው ደቂቃ ላይ የተቆጠረው ጎል የዚህ ብራዚላዊ ማጂክ ሞመንት ነበር። ባርሴሎና መሃል ሜዳ መስመር ገደማ ላይ ኳስ ተቀማና በሪስ ጀምስ መሰለኝ ለብራዚላዊው ደረሰችው እና ያለ አጋዥ ራሱ ይዟት ወደ ባርሴሎና ፍጹም ቅጣት ምሳጥን አመራ። ይኸው እዛ ጋር የግል ጥረት፣ የኳስ ተሰጦ፣ ኮንትሮል፣ ልባምነት፣ ኮንፊደንስ እነዚህን ሁሉ ያሳየበት ሞመንት ነበር ትኩረቱን ከኳስ ላይ ሳይነቅል፣ ሳይፈራ፣ ሳይቸር ፓው ኩባርሲና አሌሃንድሮ ባልዴ ሊያቆሙት በማይችል ቴክኒካዊ ራስ መተማመን አሸብሯቸው ነው። በጥብቅ ምቱ በቀኝ አንግል ኳስና መረብን ያገናኙ።